ሐረግ ክፍል እንግዲህ ሰባ ላይ አይተናቸው ነበር ማለት ነው። ኤፍራታም አይታ በጣም ተበሳይታ ሄዳ ነበር ማለት ነው ከያፌት ጋር ያፌትን እንግዲህ ማግባት አለብኝ ከዚህ በኋላ የኔና የያፌት ነገር ይቀጥልና እኔም ደግሞ እንደሚስት ቀርቤው ከዛ የናታለንና የጺም ቤት አስመልሳለሁ ብላ ነበር ማለት ነው። ያው አግቶ እንደወሰዳትም እየተናገረች ነበር ማለት ነው። አሁን ግን ያለችበት ሁኔታ በጣም ገኔ ተናዳ በጣም እንትን ብላ ነበር ማለት ነው። ግን አሁን ላይ እንደምናያ ከሆነ ከያፌት ቤት ነው ያለችው። ያፌት ጋር ያለችበት ሁኔታ እሱም ደግሞ እንግዲህ ከኔ ውጭ ሌላ ሰው አታገቢም ታታ እኔ ነኝ ባለቤት ሽ እያላት ነበር ማለት ነው። እና ገኒም እግሩ ላይ ወርቀ እንደለመነችው አይተን ነበረ። ግን እንደዛም ሆኖ እሱ አይፈልግም ማገናኘት። እሷም ማለት ነው ከያፌት ሰራተኛም ጋር ለመቀራረብ ፈልጋ ነበር ኤፍራታ። ሰራተኛቱም ደግሞ መቅረብ አልፈለገችም ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች። ዛሬ ደግሞ ክፍል ሰባ አንድን እጅ መጥቻለሁ ሀረግ ማለት ነው። አረግ ላይ እንግዲህ ኤፍራታ ከያፌት ቤት ሪጋሎ ቀጣይ ሳምንት እርግጠኛ ሁኔታ ገባ አታገባውም። መሰናክል አላቸው ብዬ አስባለሁ። የሰርጋቸው ቀን መሰናክል እንደሚኖር መቶ ፐርሰንት እነግራቸዋለሁ ማለት ነው። ኤፉና ናታል ይጋባሉ። የፌት ወደ እስር ቤት ይሄዳል። አዎ ይሄዳል። እንደማያገባት መቶ ፐርሰንት እነግራቸዋለሁ ማለት ነው። ኤፉዬን እንግዲህ እንደሚወዳት እና እንደሚያፈቅራት እየተናገረ ነበር። ያፌትም ሄዶ ለናታልና ለፂ ሰርግ ጠርቷቸዋል ማለት ነው። ቢኒና የአፌት አክስተልጅ ደግሞ እየተደባደቡ ነበረ። ለምን እንደሚደባደቡ ባናቅም ማለት ነው። በኤፍራታ ምክንያት ሳይሆን በፂ ምክንያት ነው የተደባደቡት ማለት ነው። እሱም ደግሞ ፂን ከተናገርክ እመነኝ እገልሃለሁኝ ጺን፣ እንዳትናገር ከጺ ጭንቅላት ወረድ በል እያለው ነበር ማለት ነው። አሁን ላይ ያሉበት ሁኔታ ሁላቸውም ጺን፣ ቀሪዋ እህቴ አንቺ ብቻ ነሽ ብሏል ማለት ነው። የሰርጋቸው ቀን ምን ይፈጠር ይሆን? የአፌትና የኤፍራታ ሰርግ ምን ይፈጠር ይሆን? አሁን ደግሞ ኤፍራታን አላምንሽም፣ የሰርግሽ ቀን ምን ጠንስሰሽ ነው እያለት ነበር የአፌት ማለት ነው። ሁሉም ወደ አንቺ ነው የዞረው ግን ቢሆንም ምን እንደጠነሰሽ ባላቅ ምንድን ነው ልታስ ያሰብሽው ነገር ብሏታል ማለት ነው። እሷም ያሰበችው ነገር አላት ማለት ነው። ይሄ ፍርሃታ አውቃ ነው እንደዛም ያለችው። ምክንያቱም የናታልና የጽጌ ቤት መመለስ ትፈልጋለች ማለት ነው። ሉሊትን ምን አስደነገጣት? ውድ ቤተሰቦች ሉሊት እንግዲህ የገኔ ልጅ ናት ስትባል እራሷን አንስታ የወደቀችው ለምንድን ነው? ቤዚ ምስኪን ብቻዬን ከዚህ በኋላ ሁሉም እየለቀቀ ሄደ፣ እኔ ብቻ ቀረሁ። ቤት ውስጥ እያለች በጣም እያለቀሰች ነበር ማለት ነው። አዎ ፉ ፉም ሄዳለች ናታልም ሄደ ማለት ነው። ናታሉና ጽም ሄዳሉ ብላ በጣም እያለቀሰች ግንቡ ብቻ ቀረ። እንዴት ለምን ይሆናል? ሁሉም በዙሪያ ያሉ ሰዎች ሁላ እራቁ እያለች ነው ማለት ነው። እንትና ቤዚ ታሳዝናለች። አሁን ላይ አሁን ናታልን ለምን አትጋፈጥም ፍቅርህን ስትነጠቅ ቁምህ ማየት ምን አስፈለግህ ለምንድን ነው የማትጋፈጠው ተጋፍጠህ የምትወዳትን ልጅ የማታስመልሰው ትለዋለች ማለት ነው እሱም ደግሞ እኔ ምን ላድርግ እሷ አልፈልግህም ብላ ሄዳለች ማለት ነው እያለች ነበር እንደዛም ሁኖ ግን እሱ ከዚህ በኋላ ለቤዜ ወንድ ወንድም ሁኜ ባልሽ እንኳ ባልሆንም ወንድምሽ ሁኜ እቀርብሻለሁ። ያለውን ችግር አብረን እንፈታለን። በማንኛውም ጊዜ አብሬሽ ነኝ ብሎ ቃል እገባልሻለሁ እያለስ ነበር ማለት ነው። ለሰርጉም ደግሞ እንግዲህ እውነት ይተኩስበታል መቶ ፐርሰንት፣ ወይ ይተኩስበታል ወይም ደግሞ እስር ቤት ይገባል ያፌት ብዬ አስባለሁ። ሎሊት እንግዲህ አለቀልኝ ብላ እራሷን ስታወርቃለች ማለት ነው። ውድ ቤተሰቦች ያፌት ልታገባ ነው። ኤፍራታም የለችም። ገኒም ደግሞ እቃዋን ጠቅልላ ወታለች ስትላት፣ አሁን ደግሞ ናታል ና ጺናቸው እነሱ የሚሄዳሉት ስትላት፣ ለንትና ለሉሊት ሉሊትም ደግሞ ምን አስደነግጣት፣ እንዴት ገነት ትታት ይሄዳለይ? ማለት ከእሷ ጋር ያለች ነገር ምንድን ነው ስትላት፣ እኔ ጋር አልጨረስነው ነገር አለ ያድቻት ነበር ማለት ነው። ሉሊት እንግዲህ ኤፍራታ ስትላት፣ ኤፍራታም ሄዳለይ ስትላት፣ እንደ ሁሉን ነገር አውቃ ነው እንደሄደችው ስትል አዎ ሁሉም ነገር ስላወቀ ምንም ልታደረግልሽ አትችልም ስትላት፣ እሷም ደግሞ በቃ የአፌትን ልታገባ ነው ናታልን ስትላት፣ ናታልን ትተዋለች ያፌትን ልታገባ ስለሆነ ስትላት ራሷን ስታ ወደቀች ማለት ነው ሉሊት። እንግዲህ የወደቀችበት ምክንያት አልገባኝም። የአፌት እውነት ኤፍራታ ላይ እየሰራችው ይናገርብኛል ብላ ፈርታ ነው ምንድነው? ውጆች አልገባኝም ማለት ነው ያልገባይ ነገር እንግዲህ ሁላቸውም አብረው እየተረባረቡ ነው ማለት ነው። ኤፉና ናቱም ይመለሱ እያል ማየት ነው። ኤፍራታ እንግዲህ ያለችበት ሁኔታ በጣም ቢያሳዝንም፣ በጣም እንትን ቢልም እንግዲህ ማየት ማመን ነው እያል ነው እየኖርን ነው ማለት ነው። ኤፍራታም አብራ ከእሱ ጋር እኔ ምንም ችግር የለብኝም ከሱ ጋር ቀጥላለሁ ብላለች ማለት ነው። ምንም ችግር የለም። ሰራተኛቱም ጋር እያወሩ ነበር ማለት ነው። ልክ እያወሩ እያለ ሲመጣባቸው ሲጠይቃት፣ ሀይ ዝም ብለን ስለ ሴቶች ጉዳይ እያወራን ነው እያለች ነበረ። ያ ሴትም አለቀለት ከዚህ በኋላ ብዬ አስባለሁ። ኤፉም ደግሞ ኤፉም አታገባውም ብዬ አስባለሁ ማለት ነው። ውድ ቤተሰቦች እንግዲህ እናታል የሚያስበውን ማየት አለብን። የፍራታን እንግዲህ ያገባታል ናታል እንጂ ያፌት አያገባትም። ፊም ደግሞ በፍቅር ልትሞት ነው በቤኒ ፍቅር። እስካሁን አልደወለልኝም ችግሩ ምንድን ነው ይሄ ልጅ እያለች ነው ማለት ነው። ችግሩ ምንድን ነው እስካሁን ለእኔ ሳይደውል እያለች እብድ የሆነች ነበር ማለት ነው። እሱም ደግሞ እሱ የደውልሽ እንጂ አንቺ ምን አሳሰበሽ እያላት ነበረ እንትና ማለት ነው። ናቱ ዚ እንግዲህ ግራ ተጋብታለች። ያፌትም እህቴ አላት ማለት ነው። አያችሁ እህትና ወንድም ናቸው ብያችኋለሁ። በቃ ይቀጥላል። ያፌት እንግዲህ ይመልሳል። የሰው ሚስት መልስ ትመልሳታለህ ብዬ አስባለሁ ማለት ነው። ናቱም ይመልሳል ወደ ኤፍራታ ማለት ነው። ሉሊት እኔ ሉሊት አሳቀችኝ። ውድ ቤተሰቦችን ሉሊት ምን አስተ ነገጣት። ቤዚም ማሳዘነችኝ። አሁን ላይ ሁሉም ትተው ሄዱ፣ ማንም የለም፣ ቤቱ ብቻውን ቀረ። ገንም ሄዳለች እያለች ነበር ማለት ነው። እንግዲህ ያፌት እውነት ያገባታል ኤፍራታን አያገባት አይጋቡም ማለት ነው። ዳግምም እንግዲህ ከጓደኛው ጋር ለመጣላት ከዚህ በላይ ይብቃ። ፂን እኮ ያፈቅራታል ቢኒ ስለሚያፈቅራት ስርአትን ያስ ቢኔን ጽን የሚነካበት አይወድም እያለ ነበር። ላይክ፣ ሸር፣ ሰብስክራይብ ባይ